በአርበኛ ከፍ ያለው ሞት ምክንያት አፋዶች ራሳቸውን ግልጽ አድርገው መጥቷል ማለት ነው። እራሳቸው ገዳይ እንደሆኑ አምነዋል ማለት ነው። ስለዚህ አሁን ወደ እንደዚህ እኔ የሚገርመኝ ከመግለጫቸው ራሱ አርበኛ ከፍ ያለው መቼ ነው ወደ ትግል የገባው ሲሉ፣ በጣም እርስ በርሳችሁ የተጣረዘ። አሁን እነ ሀብታሙ አያሌው እነ ብሩኪ ባስኮ ምንድን ነው ሲሉ የነበረ ብልጽግና ለአራት አመት በተከታታይ ሁሌም መግለጫ ባወጡ ቁጥር እንግዲህ፣ ብልጽግና በሳምንት ሁለት መግለጫ ያወጣል። ነገር ግን መግለጫ በወጣ ቁጥር፣ ንግግር ባደረጉ ቁጥር ቢያንስ በሳምንት ሶስት ፕሮግራም ላይ ምን ይሏቸዋል? ቢያንስ እርስ በርሳችሁ ብትናበቡ እያሉ ሲወርፏቸው ሲሰርቧቸው ነበር። ምን እነ ሀብታሙ ብልጽግና ምንነው እናንተ አሁን ለምንድን ነው እንደሆነ ያልተናበባችሁት? ከፍ ያው ወደ ትግል መቼ ገባ ሲባል አረስፋኖ ፋኖ ሰለሞን አጠና ምንድን ነው የሚለው የእድሜውን ግማሽ የእድሜውን ግማሽ ማለት አትሊስት አርበኛ ከፍ ያለው እንግዲህ ቢያንስ ከሰላሳ በላይ ነው ማለት ነው እድሜው ከሰላሳ ከ በላይ ነው ሰላሳ ሁለት ሰላሳ ብናደርገው እንኳን አስራ አምስት አመት ትግል ላይ ነበር ማለት ነው አስራ አምስት አመት ትግል ላይ ነበር ማለት ከ ሁለት ሺህ ሁለት ጀምሮ ማለት ነው። ከ ሁለት ሺህ ሁለት ጀምሮ ትግል ላይ ነበር ያው የትግል እያደረገ ነበር ማለት ነው። በበማን በእኔ አይደለም በፋኖ አበበጠን ነው ማለት ነው። እስክንድርስ ምንድን ነው ያለው የሰሜኑ ጦርነት ጊዜ አማራ የህልውና አደጋ ባጋጠመው ጊዜ ማለትም በማን ነው ያለው በህዋት ጦርነት ጊዜ ማለት ነው። ገባችኋል? ይሄ ሁለቱ እንትን ሲሉ ደረጀ በላይስ እንግዲህ በጣም ደረጀ በላይ ደግሞ ስህተቱ ምንድን ነው? ሙሉ ጎንደርን ሙሉ ጎንደርን የሚመራ ሙሉ ጎንደርን እንግዲህ አንድ ሰው አንድ ቀጠና ላይ ነው እንጂ ሊያዋጋ የሚችል ሙሉ ጎንደር ላይ ከጎንደርም አልፎ ከሙሉ ጎንደርም አልፎ ግማሽ ወሎ ላይ አለ ከግማሽ ወሎም አልፎ ደግሞ አባይን ተሻግሮ የት ጎጃም ላይ አለ፣ ጎጃም ላይ ያዋጋል። እንግዲህ እራሳቸውን በምን አይነት ደረጃ ስለው የአማራን ህዝብ ማደናገርና የአማራን ህዝብ ቁጭት ውስጥ በመክተት እንዴት ፋኖን ከህዝብ መነጠል ይሉሃ ይህ ነው። ይህ ከቶ እርስ በርስ ማጋጨት ይላል ነው። ይህን ፕሮፓጋንዳ እኮ እንግዲህ ብልጽግናም ህዋትም አልተካንበትም፣ ብልጽግናም አልተካንበትም። ከዚህ በላይ ራስን በጣም አግዝፎ ራስን በጣም አግዝፎ የአማራ ህዝብ ቁጭትን መወፋኑን ከህዝብ ለማን ለብልጽግና ማመቻቸት ይሉሃል ይሄ ነው። ይህ ነው የተስማማችሁበትን እኮ ነው። ይሄ እኮ ማለት መስጠት ከብልጽግና ድርድር ውስጥ በመንግስት የሚፈለጉ ፋኖችን አሳልፎ መስጠት የሚለው የድርድሩ አካል እኮ ይሄ ነው። ምን ሌላ እንትን አለ? ስለዚህ አንድ ሰው ጎጃም ላይ በተመሳሳይ ሰዓት ፊት ሆኖ ጎጃም ላይ ሊያዋጋ አይችልም። ሙሉ ጎንደር ላይ ሊያዋጋ አይችልም። ግማሽ ወሎ ላይ ሊያዋጋ አይችልም። ቢያንስ ውሸታችሁንና ቢያንስ ቢያንስ ታማኝነትን ለማግኘት እንኳን ብትሞክሩ እባቹ ይሄ ነው። ሌላው ሌላው ምንድነው? በጣም ትል በቃ እንዴት እንዳ እንዳገዘፉት ማለት ነው። ምንም ትላንትና በህዋት ጦርነት የዛሬ ሶስት አመት የወጣ ልጅ ያውም መቼ ጋይንት ላይ ወጣ ተብሎ እንደዚህ እስኪ የመንግስት ሚዲያዎችንም እያቸው ሚሊሻ ነበር ይሄ ሚሊሻ ነበር ሚሊ ወደ ሚሊሻ ጋር ሰልጥኖ አስተባብሮ እኔ አይደለም የሚያልኩት እስክንድር ነው ያሉ ማለት እስክንድርና የራሳችሁ አክቲቪስቶች የእነ እስክንድር ተከፋይ አክቲቪስቶች ናቸው ይሄን ያሉት እናም አንዳንድ ደግሞ ኳድ አክቲቪስቶች ናቸው ይህን ያሉት ማለት ነው። ቁጭት በሚሊሻ ሰልጥኖ ከዛ ከሚሊሻ ንትን ብሎ ጋይንትን ትን ሲል ወደ ታች ጋይንትን እንደዚህ ምናምን ነው ያላችሁት፣ ማለት እዛ ላይ ደግሞ አርበኛ ነው ከሁለት ሺ ሁለት ጀምሮ ትግል ላይ እንደነበረ ይገልጽለታል። ሌላው ደግሞ የደረጀ በላይ ደግሞ ሙሉ ጎንደርን ሙሉ ጎንደርን እሱ የሚመራው ከሆነ ሰራዊቱ እንት የሚለው ከሆነ የሙሉ ጎንደር ሰራዊቱ ሰለማን ነው ገባ፣ የሰራዊቱ መሪ ደረ፣ አንተ ነህ አይደል እ ሰለሞን አጠና ነው። ስለዚህ እሱ ሙሉ ጎንደሩን የሚመረው ከሆነ ሙሉ ጎንደርን ውጊያ ላይ የሚሳተፍ ከሆነ አንተ ምን ትሰራለህ? እንደዚህ እንትን እምትል እ አባይን ተሻግሮ ጎጃም ላይ ማን ያሉ ምን ሰሮይታለሁ እና እስኪ ጎጃም ላይ አደለም እሱ ሊኖረው ቀርቶ እናንተ ጎጃም ላይ የሆነ ቢያንስ አስር ሰው አላችሁ ወይ? ይሄ በልኩ መዋሸት አለበት። ሌሎው ግማሽ ግማሽ ወሎ ላይ ያለ ግማሹን ወሎ ውጊያ እና አርበኛ ሞሃባው እና ፋኖ ሞሃባ ዝም ብለው ነው ማለት ነው። አይዋጉም ማለት ነው። እሱ ሂዶ ፊት ሆኖ የሚያዋጋ ከሆነ ዝም ብሎ ሲምቦል ናቸው እነዛ። ዝም ብለው ነው ወሬ ለፕሮፓጋንዳ ዝም ብለው ወሬ ብቻ ናቸው ማለት ነው። አንተ ወሬ ብቻ ነህ ማለት ማለት ነው። ሰለሞን አጠና ምንም እየሰራ አይደለም፣ ዝም ብሎ ከእስክንድር እየተሰፈረለት የተቀመጠ ሰው ነው ማለት እኮ ነው። በአንተ አጠራረ ያደለው የሚያልኩት አንተ ራስ ነ ሙሉ ጎንደርን ፊት ሆኖ የሚያዋጋ ምትለው አንተ ራስ ነ ማለት ነው። ሌላው ደግሞ ከአንድ ሺና ከሁለት ሺ በላይ አሰልት በጣም ውሸት ነው። ቢያንስ ብትናበቡ። ጋዜጠኛ ብሩክ ይባስ እና ሀብታሙ የሚያወሩት ሌላ ነው። እስክንድር የሚያወራው ሌላ ነው። ጌታ አስራደ የሚያወራው ሌላ ነው። ሰለሞን አጠና የሚያወራው ሌላ ነው። ራስህ ደረጀ በላይ የሚያወራው ሌላ ነው። ማለት እንግዲህ በአንድ ሰው ይህ ሁሉ የተለያየ ነገር፣ የተለያየ ዛቻ፣ የተለያየ የመካብ ስሜት